እናንተ ናቸው እንደ መግዲ ይፖስቱ ምን አስባችሁ ነው ግን? በሰላም ነው፣ በዚህ አጋጣሚ ሊጠይቃችሁ በሰላም ነው። አገሩ ሰላም ያርገዋ። ሰላም

አዎ እኔም ገብቼ ነበር፣ ሼር ተደርጎልኝ። እንዴ! እኔ ደግሞ ጭንቀት አልችልም፣ ግን ይታየኛል። ከዛ ውስጥ ገብቼ ሳይ ማለት ነው። የለም ገብቼ ነበር። እኛ ቪዲዮ እያየን እኮ ሸዋየ፣ ማለት የድሮ ቪዲዮ ማለት የአብርሽ ቤት ገብተን ገብተን እንትና ነበረች አይቼዋለሁ። ግን እናንተ ልትስማማችሁ አልተጣለንም። አይ ደሞ ሰው ሁሉም ሰሚ ሰኒ አልተጣለንም፣ ሰውን አናከንም። ግን የጥሩ አብርሽ ቤት ገብተን ገብተን የሃይሚ ቪዲዮ እያየን እየሳቀን ነበር። ይተጫውት አብረ ማለቴ እንትና

አንቺማ ጠቂሽ ሻባ የኔ እኔ የኔ ወሬም አለ። ዩቱብ ላይ ነው? የት ነው የሰማሽው? ወይስ የሄድሽበት ቦታ ነው? የት ነው የሰማሽ? ላይፍ ነው። ላይፍ እንስ ጀመር ይቆ እና ይሜን ካዩት ብለን ያልገባም ቲክቶክ ማለት ዩቱብ ማለት ነው? ቲክቶክ ነው። አዎ አሁን እኮ ምን ማኔ ራሱ ማቲ እኮ የሆነ ቤት ማለት ነው ታቶ እኛ ዝም ብዬ እየሰማሁ በሳቅ ማለት በሳቅ ነው የሞት እግዚአብሔር እና ምን ይላል ስማችሁ ጥሩ። ዝም በሉ ዝም በሉ ኦጌታይ ምንድን ነው ማነሱ እርስ በእርሳችሁ ነው እንደዚህ ብሎ አ ኦኬ እነሱ እራሳችሁ ጠርቶ እኔ ቤት ነው እኔ ራሱ ነበርኩ። ከዛ ላይ ስለነሱ እነሱ እኮ አውሩ ለእኛ ብለው ነው የሚለቁልን ማለት ነው።

ከዛስ የሚመረር ነው? አዎ ልጅ ባለቤቷ የሰኑ ስም እኮ ይጣፍጣል። በጣም አዎ፣ የሰኑ ባለቤቱ አትወድም ምናምን አላወረ። እኔ ቢዚ ዱባይ ካላችሁ ታውቃላችሁ። ርጋግ እየሰራው ነበረ፣ እራት ማለት ነው። በጣም ቢዚ ነበርኩት። አሽንጉሎቴ ጨምራችሁ ቢዶ ማለት ሙዚቃ ከፈቱ አልኩት። ከዛ ይከፍታሉ፣ አንዴ ይዘጋሉ፣ ይከፍታሉ። በጣም ተናድጄ ጋንጥዬ ነው የወጣሁት ታወሩ የኔ ቤት እንደዚህ ወሬ እያለች ነው ምን አጋባችሁ እያለች ነው ከዛ ሌለው ልጆች ምን ይላሉ እነሱ የራሳቸው አውርቶ አውርቶ በእርስ በራሳቸው ለሷ ሲመጥ ጥሩ ምናምን እያሉ ይስቃሉ እኔ በጣም አናደዱኝና ወሬ እየተወራ የነበረው

ቲክቶክ ራሱ አንቲ እያልኩ ልቶ ማለት ነው። ሊደል ልቶ እግዚአብሔር እንዴት እንደሆነ የሚያስጠሉ ሰው ምንም ሳያወራ ሲሙን ይይዛል። ጃኔ ራሱ በጣም ስለማይወቱ የምትወደው የብሩክ አነጋገር ዛሬ ምናምን እያለች እያወረች ነበር። ግን ያም ሆነ ሁሉ አነጋገሩ እያለ የነበረው ሲጀምር እሱ ዜሮ ያለ ሰው የለም፣ ማንንም የለም ማለት ነው። ሁላችሁም ዜሮ

ምጡም እኔ አላየሁም እንጂ አላየሁትም። ሳታይ እንዴት ነው ሚው የአንቺ ቤት አይቻለሁ። ሌላ ሌላ ልጆች ነበሩ አልነበሩም? አ ምንም

ማን ነው ሲሞች? እኔ ጋር የተጣላ ሰው የለም ባክሽ። ቶክቶክ ላይ ማነች አሉ አይደለም አሉ ወዳት ምናምን አለች። ዲጂቷ ማለት ሳፍታግ ነው። ወረችው ታያት ሄይ፣ ብዙ ሲሚን ብዙ ሲም አለ። ግን ነገር ግን እንደዚህ አይነት የሚጠራ ሲም ብዙ ሲም አለ። ባለቤቷ አይደለም ቡሩክ እና ሃይሚ፣ ሃይሚ እና ቡሩክ ነው የሚትለው ልጅ ምን አላውቃትም። ድምፅ ብዙ ልጆች አሉ እንደዚህ። ምን ይሁን እዛ ቤት እኮ እኔ ገብቼ ነው ወጣሁት። እነሱ ዝም ብሎ እኔ ላይ ይገብተሻላከ ይፈልኩሽ ነበር። ሸቃለ ሸቃለ እያሉ ነበር። እኔ እኔ ነው እንደ ሸቃላ ምሉት ያለ አይደለም። ባለቤቷ በጣም ትናደዋለች። ሰንሲ ቀስቲ ጥሩ እያለች ነው ነገር ግን ማን እንደሆነ አላቅም። ብቻ እኔ በእግዚአብሔር ነው የሚላችሁ፣ አንደኛ ማንንም ሰው ሳታቁ እኔ ገመታችሁ እንትና እንደዛ የንቺ ነገር ሲም ጠርቶታል ብላችሁ አታወሩ። ሁለተኛ ደግሞ ሰውን ካወቃችሁ ሜሽን አድርጉኝ ለኔ እጠይቃሉ። ግን ሳታቁ ማንንም ሰው ሳታቁ ሲሙን ራሱ በደንብ ሳታቁ እንደዛ ነው እንደዚህ ስትሉ እኔ እግዚአብሔርን በጣም ነው አሁን ልጅቷ ቢያቃት አቅን ቤት ይሰቅላታል። እኔ ነው ነው ችግር ቤቷ ችግር ምናምን አውቃታለሁ፣ ግን ሲማቸው ብዙ ነው። እና ብሩክና ሃይሚ ብዙ ልጆች አሉ እኮ እና ነው አዎ ብቻ

አንቺ አንቺን አንቺ ታውቂያለሽ የእነሱ ያለሽ ቦታ ምን ነሱ ያለቤን እራሳቸው ሊሉ ሲያምራቸው ነው እንደዛ የሚሉሽ። ስለዚህ ዝም በያቸው እባክሽ። እራሳቸው ሊሉ ሲያምራቸው እንደዛ የሆነ ነገር ሊሉ ሲያምራቸው አን ለ እና አትስሚያቸው ቦታሽ ደግሞ የምለነሱ ቦታ ደግሞ እኔ ለራሴ አንቺ ሃይሚና ብሩኬ ሲባል

ሰኒ ማለት ነው። ስለ አንቺ አልተወራም። በነገራችን ላይ እኔ ትንሽ ቆይቼ ነበር እየሰሙም ነበረና ስለ ሃይሚ እና ስለ ብሩኬን ነው እንጂ የተወራው ስለ አንቺ አይደለም። ግን የቤቱ ባለቤት እራሱ ስለ እነሱ አታውሩ ምናምን እያለች ነበር። እኔ ከዛ ወጣ